ፌዴራል ከባለቤቷ አስታርቋቸው፣ ሌላውን ተወው። ባለቤት ተጣልታችኋል? እንዳልተጣሉም እኮ ወገን፣ እኔ ምን አውቃለሁ? እነሱ አጣሉን እንዴ? እኔ ምን አውቃለሁ? ከባለቤቷ ጋር እሷ በውስጥ ነው የምታውቀው። አልተጣላችሁም? ሰላም ናቸው በቃ። እና ምን ቤት ናችሁ ሰዎች ግን

ገት ላ በእውነት እንዴት ነሽ? የምሬን ነው። እኔ እኮ ምን አውቃለሁ? ይኸውልሽ ምን እንደት ይሆን በዚህኛው ይደውሉብኛል፣ በዛኛው ይደውሉብኛል። በቃ አልቻልኩም። የትኛውን ሰምቼ የማንኛውን ል በዛኛው የትኛው ትደውልና ማለት ነው እንደ እሱ ሳይሄድ ሄድሽ ይላሉ። በዚህኛው ነይ አንቺ አይ የእሱ በነገራችን ላይ ቢገኝ የሁላችንም ፍላጎት ነበረ፣ ግን ደግሞ አልተገኘም። ወንድ ልጅ ደግሞ ወንድ ልጅ ስለሆነም ደግሞ ያንን ያለ የሚካበድ ነገር አይደለም። ወንድ ልጅ ነገር እንትን አይልም፣ አያጠብቅ። ዋናው ነገር አንቺ ከእቶችሽ ጋር መስማማትሽ ነው። ወንድ ልጅ ደግሞ እንዲሰማል። ስለዚህ እሱ አልተገኘም እንጂ እነሱ ደግሞ ሁሉንም ይቅርታ ብለዋል። እኔ ነበርኩታቸው እያየው ነበረ እኔም እሱን ይቅርታ ስለቻለ እሱ ይቅርታችሁን ተቀብያለሁ እኔም ይቅርብ ይቅርብያለሁ ብሎ የሆነች አጠር አይነት ያለች ቪዲዮ ቢሰራ ወይም እዚህ ላይ ላይ ቢናገር መልካም ነው። ካልፈለገ ደግሞ ልግድ ተገዶ ይቅር ነው እንግዲህ እሱ በሌለበት ግን ይቅርታ ጠይቀውታል። እኔም እሱ ይቅርታ ሲጠየቁ መጨረሻ ላይ እንዳያችሁ ይቅርታ የጠየቁ እሱም ከጠየቁት በኋላ ትልቆች ሰዎች እንዲያውም እኔ ነበር መጠየቅ የነበረብኝ ቀድመው እነሱ ሁለታችንን ይቅርታ ሲያደረጉ መጨረሻ ላይ እኔም ደግሞ እሱ ካልተገኘ ሳይገኝ ይቅርታ ስለጠየቁት እነሱን ክብር ይገባቸዋል። እንደው መጦ ራሱን መጠየቅ ያለብን አላሉም ማለት ነው። ስለዚህ እኔ በውሳኔ መቼም መቼም ቢሆን እንትን አለን አልጸጸት። ውሳኔ ውሳኔ ነው። ለምን እነሱ መጀመሪያ ይቅርታ የጠየቁ አይተሻላ፣ ሙኒትም ሆነ ሳሪ። ከዛ ነው እኔ እነሱ ሁለታቸው ሲጀምር ቀድሜ መጠየቅ የነበረብኝ ማለት ተልጅም እኔ ምንም ነገር እንትን እንዳላደረግ አውቃለሁ፣ ቃለው ግን ምንም ቢሆን እሱን ይቅርታ ሲጠይቁት ነው እኔም የጠየቅ እንጂ ዝም ነበር ምላቸው። እነሱ ይቅርታ ቢጠይቁት ዝም ብዬ ነበር ምወርደው። ዝም ብዬ ለምን በቃ መገኘት ስላለብኝ የዛ ብዙ ሰው ስለጠራች ሄድ ስላለብኝ ትልቅ ሰው አይጥፋ የሚባለው እኮ ለዚህ ነው። አንቺ የሚቀርታቸው ተቀበል። እኔና እሷ ብለሻል። ደህና ነህ ምን ብለውሻል? ሰላም ሰላም። በእንትን ባልኩት፣ ይሄ ዛይጅ እንትን ባልኩት፣ መቼም አልተሳሳትኩም። መገኘት ያለበት አንድ ሰው ተጠርቷን፣ ከተጠራን ቀጠሮ ከተያዘ አራት ቀን ሆኖታል። ስለዚህ በቃ ሄድኩ። እህቴ ቤት ነው። ሲጀመር እኮ እየተገኘሽ እኮ ለሰላም ለፍቅር ስለሆነ ችግር የለውም። ሁለተኛ ደግሞ እሱን ይቅርታ ጠይቀውት ከዛ ነው መጨረሻ ላይ እኔ እኔም ይቅርታ የጠየቅኩት እሱም ባይጠየቁት ኑሮ ዝም ነበር የምነው። ስለዚህ በውሳኔ አልተሳሳትኩም። መሄድ አልተሳሳትኩም። ለምን ማንም ቢሉሽም እሱ ሳይገኝ ለምን ታገኘሽ? ምናምን ቢሉሽም እንትን አትበይ ማለት አትስሚ። እንደዚህ አይነት ኮሜንት ማታነቢ። ለሰላም ነው የተገኘሽው። ሰላም ወርዷል እግዚአብሔር ይመስገን። አሁን ማንንም ምንን በውሳኔ ያልኳችሁ በጭራሽ እደሰታለሁ። በውሳኔ እንዲሁም ደስ ነው ያለኝ ለምን ተነግሩሻል። ሶሻል ሚዲያ ላይ የለ ቢሆን ሚዲያ ላይ የለ ቢሆን አላየ ቢሆን ወንድማችን፣ እኔና እሷ ሰላም፣ ሰላም እንዴት ናችሁ? እኔ እኮ ሰላም እያልኩ ሁለታችሁ ያወራችሁ እንዴት ታዳምጡኛላችሁ? በቃ ጨርሱ ብዬ እኮ ነው። ፋሚሊ ያው ብናስገባ እሷ ነው ማሂ ብዬ ማሂ ፋታ ወሬ ቀረችው ነገርስ አይ ችግር የለውም እኮ ዋናው መሰለች ዋናው፣ ቀጥል ቀጥል ወንድሜ ቀጥል፣ ዋናው ፒስ መሆናችሁ ነው። ጀስት አላረላ አንዳንዴ ተናግሮ ማሳመንና ደግሞ የሆነ አንዳንድ ነገር ገብቶሻል። በተለይ አንቺ በውስጥሽ አንዳንድ የምትቀርግሽ የምትዣቸው ሰው ግን ከፊትሽ ማንበብ ያልቻለ አንዳንድ ነገሮች አሉ። ማለት እኔ ከፊትሽ ላይ የሆነ ሁኔታ አነባለሁ ጀስት የሳይኮሎጂ ተማሪ መሆን አይጠበቅብኝም። እና ምናልባች ያንን አንዳንድ ነገሮችን አቃንቶ መናገሩ ካልሆነ በቀ እንደ ሴት በቃ ምን መሰለሽ፣ የጥላቻ ጋራ የእርቅም ደግሞ የጋራ የለም። ይቅርታ ከማንም በላይ ለማንም አደለም ለራስሽ። እና እኛ ደግሞ ምናምነው እምነት አለን አደለ? ይቅርበል ይቅር እንድትባል ነው በቃ። ስለዚህ ከይቅርታ በላይ ማንም የለም። አንቺ ማንንም ይቅርታ ለማለት የማንንም ድጋፍ የማንንም ደግሞ እንትን አጠብቂም ዳሴት፣ የራስሽን እርምጃን የወሰድሽው መሆንም ያለበት ያ ስለሆነ እኔ ደስ ብሎኛል። ትናንትና ባልገባም በጣም ነው ደስ ያለኝና በቃ ሰው ከእህቶቹ ጋራ አንቺ ትንሽነሽ እንደ ትንሽነትሽ እራሱ ከእነሱ ፊት ይቅርታ ብትይ እንኳን ምንም ችግር አልነበረውም። ሰው ተበድሎም በድሎም ይቅርታ ማለት አለበት። ይህ ይቅርታ ሰው ከሆንሽ የምሬ ነው። ወዳጆችሽ፣ ሰዎችሽ፣ በጎንሽ በዙሪያሽ ያሉ ምናልባሽ ለምን ይቅርታ ለሽ ብሎ የሚከፉ አይደሉም። ስለዚህ ትናንት ነው የምር እግዚአብሔር መንፈስ የነበረበት ጥሩ በቃ አለ አይደለ፣ የአንድ የአንድ ነገር ሆነን በአንድ በሆነ ነገር እንድንሸጎጥ አይ፣ በቃ እኛ አንድ ነን፣ በቃ አንድነታችን አንድ አማራ ነን፣ የትም ዋቴ የበር የትም ቦታ እንሆን፣ በቃ ያን አንድነታችን በአንድነታችን የምንኖር የሚከፋፍረን በውስጥ እየገባ ያ ነገር ስለተሰበረ ኤትስሮማተር ስለሌላው ነገር ምንም እንደዛ የሚያስብል ነገር አይደለም እና ጥሩ ነገር ነው የተሰራው። እኔ ትናንትና ደስ ብሎ ያ እነ መማር ያደረጉት እነ ሚኪ ያደረጉት ነገር እነ ሙም ደግሞ ይቅርታ ያሉበት መንገድ ደስ ይላል። በማይገባ ወንድማችን በዛ አይነት ነገር ጄጅ አድርገውት ነበር። ለዛ ይቅርታ ቀረቡ። በቃ ደስ አለን እኛ ነው እና፣ ምንም እንደዚህ አሁን ቶፒክ ምናምን የሚነሳ አይደለም ዋን ፓስት ኦልሬዲ አልፏል። በቃ ምንድነው ኮሜንት የዘጋችሁት? እኔ እኮ የጨንቀኛል ሰው ስብስብ ሲል አይ ችግር የለም። አንዳንዴ እኮ ያስፈልጋል። እስኪ ታብታብ እዛ ነው የዘጉት። አይ ኮሜንቶች እኮ ምን አለዋቸው? ከፈቶ ትጨነቀና ፈጣሪ ትዕግስት ይስጠኝ። አዎ ትንሽ ኮሜንቱ ዷዷ ሲል አሪፍ ነው እኮ። የዚህ ቤቱን ያሞቀዋል እኮ እ አዎ ቤቱን ያሞቀዋል። ንግግሩ ማለት ታዋሪ ነበር መሰለኝ፣ እና እኔ እያወራው ስለነበር ነው። ቀጥ ችግር የለውም። ወጉ ራሱ ጠፋው። ላወጋ ነበር ትዝ አለኝ ጊዜ ውስጥ ማሂ ስላለች ነው ትንሿ ማሄን ታወራለይ ብዬ ምናምን ስት ስለነበር ነው። ማሄ እኮ ውዴ፣ አንደኛ ለአንቺ እንትን ብላም ልታወራ የምትችለው የሆነ ማይሆን ቃላት ተወጥቶ ቢሆን ክርክር፣ ጭቅጭቅ ምናምን ኑሮት ቢሆን እንደዚህ ነው ብላ ልታወራ ትችል ነበረ። ነገሩ በሰላም ስለተጠናቀቀ ምንም አይነት ነገር ማውራት አትችልም። ጥያቄው አንተ የየ ጥያቄው ተመለሰላት፣ ከዛ ወጣች ማለት ነው። እሺ እንዴ! ወሬው ረዘም ብሎ ቢሆን አንዳንድ አንዳንድ የሚያስብል ሆኖ ቢሆን እንደራ ሐሳብ ያላትን ታስቀምጥ ነበረ። ከሩራ ከባለቤቷ አስታረቋቸው። ሌላውን ተው ባለቤት ተጣልታቸው አልተጣሉም እኮ ወገን። ማንም አውቃለው። እነሱ አጣሉን እንዴ እኔ ምን አውቃለው ከባለቤቷ ጋር እሷ በውስጥ ነው የምታውቀው። አልተጣላችም፣ ሰላም ናቸው። በቃና ምን ቤት ናችሁ። ሰዎች ግን ይ በዛ ይውላችሁ በምትሰሙ ሶሻል ሚዲያ አንዳንዴ ቁንጣ ቁንጢ ሰላም አትሆናል። ይ ሶሻል ሚዲያው ራሱ የሆነ ነገር ካልሰማ ጤነኛ አይሆንም ይመስለኛል። ሁሌ አዲስ እና ቢልተር ስለሄድኩ ተናዶ ይሆናል። ስለዚህ እናንተ አታውቁ፣ የምታውቁ የማውቀው እኔ እና እኔ ነኝ። ከሆነም ከተሳካ ካላችሁ ደግሞ እናንተ የምትሉት እናንተ የምታፋት የምታገቡ ከሆነ መልካም

የግዳታ ሀብታሙ መቶ አድርጉት እስኪ እኔ አንድ ዕጣ ሎተሪ ጥላሉ እዚህ ታብታብ አድርጉ ሸር አድርጉ ግዙ ግቡ አንዴ ነው ትንሿ ማለቴ ብር ወደ ወደ አንቺ መላክ አልችልም ወደ ኢትዮጵያ ነው መላክ የምችለው በዛ የኢትዮጵያን አካውንት ሰጪ እና አልቃለው አንድ ቀሚስ ትጠያለሽ። እዚህ እድለኛ ሊወስድ ይችላል። ቢያንስ ግን ታብታቡን መቶ ሺህ ማስገባት አለባቸው። ብዙ ሰው እንኮነ ያሉት መቶ ሺህ ካልሞላ ግን ነው ስራ ማዘዝ የምትፈልጉ አንዳንድ ጻፉልኛ፣ የሆነ ነገር ካለ እናዋጠዋለን። ከገዛ የሚገዛ ይኖራል። ታይ እግዚአብሔር ላየሽ ነው ከመጣሽ ምክንያቱም ወንድ ኦኬ አይ ሌላም እኮ አለ። ሌላ ከዩ ሌላም ሌላ ካላችሁ ማዘዝ ምን ፈልጉ አስገባችኋለሁ። ሌላችሁ ደግሞ ምን አገባችሁ እንግዲህ።